የሚያምን ሰው የሰይጣን ቤተ ሙከራ ነው ይላሉ ብፁዕ አቡነ ሺኖዳ። ከእግዚአብሔር የሚመጣ ህልም አለ፣ ከአራቱ ባህርያት አለመስማማት የሚመጣ ህልም አለ፣ ከሰይጣን የሚመጣ ህልም አለ። በአጭር ቃል ግን ህልምን ማመን መጀል ነው። እንዳጭር በህልም የሚያምን ሰው የሰይጣን ምንድን ነው አለ? ቤተ ሙከራ ነው ይላሉ ብፁዕ አቡነ ሺኖዳ። መሬት ሲቆፍር አፈሩ ላዩ ላይ ሲደረመስበት ያድረ የድና ህልም ፍቱልኝ። እሺ ሄዶ ፍቱልኝ ሲለው ነገር ሊመጣ ልትሞት ነው ነገር ሊመጣ ነው አላ። ተመልከቱ ልትሞት ነው፣ በፍጹም ልትሞት አይደለም። እንግዳ ምንድን ነው ካልከኝ አብዝተ ስለበላ አፈር ምግብ ነው አለ። አብዝተ ስለበላ ነፍስን ተጭኗት ነው ያደረው ምግቡ ከዚያ የተነሳ እንጂ በፍጹም ልትሞት አይደለም። ሰው እሳት ቤት እየተቃጠለ እሳት ውስጥ ገብቶ ሲበላው ካደረ አይ ጉዳይ ጉዳይ ጉድ ካሰርኩ ነገር ሊመጣብኝ ነው ነገሌ ምንትን ብለዋል። ነገር ሊመጣብህ አይደለም ጌታዬ፣ የአራቱ ባህሪያ ሳይስማሙ ቀርተው የእሳት ባህሬ ሰልጥኖ ስላደረ ነው። ለማንኛውም አንድ ነገር ያዙልኝ። ባዶ ጭንቅላት የሰይጣን ቤተ ሙከራ ነው። ሰይጣን የመጀመሪያ ሙከራ የሚያደርገው እዚያ ሰውዬ ነው ማለት ነው። ባዶ ሆነ ቁጭ ካልክ ማትማር ማታውቅ ከሆነ ሰይጣን አንተ ላይ ነው ሙከራውን የሚያደርገው ማለት ነው። ይህ ማወቅ አለብን፤ እንድናውቅ እግዚአብሔር ይርዳንም። ሕፃናት ልደት ማክበር የለባቸው፣ በልደታችሁ ቀን መቆረብ። እኛ ማስተማር ከጀመርን በኋላ ሕፃናት ላይ የዘረጋነው መስመር ልደት ማክበር አይገባም የሚለው ነው። ለምን አሁን በጣም ሰው ኑሮ ተወደደ ይላል። ኑሮ የሚያስወድደው ግን እራሱ ነው። አሁን ችግሩን እየጠራ ችግሩ ሲመጣ ለምን ይሰቃያል ይጨነቃል? ሰው በነገር ክፍል ሰው ነው እየጠራ ያለው ኑሮ ውድነቱን ራሱ ራሱ ይጠራል፣ ራሱ መልሶ ደግሞ ይሰቃያል። አሁን ይሄ ልጆች ልደት ማክበር ማለት ለአንድ ሰው አምስት ልጆች ቢኖሩት ለአምስቱም በየዓመቱ ሰርግ ያደርጋል። ታዲያ ይሄ ኑሮ ተወደደ ብሎ ቢጮኸው ማን ይሰማለታል? ኢኮኖሚያዊ ክሳራም አለው። አዎ ሰዎች ራሳቸው ችግሩን ፈጥረው ኑሮ ውድነቱን አምጥተው እንደገና ደግሞ ተወደደ። በእኛ ምን አደረግ ነው፣ ህፃናት ልደት ማክበር የለባቸውም በልደታቸው ቀን መቆረብ የሚል ነው የእኛው በልደታቸው ቀን ማስተዋወስ አይደል የተፈለገው? ስለዚህ ታዲያ ድግስ አይደለም ኮ የሚያስፈልገው ስራ ነው። ስለዚህ በልደታቸው ቀን እንዲቆሩ፣ በዛች በቆረቡበት ቀን ደግሞ ለአንድ ድሃ ምሳ እንዲያበሉ። አለቀ በቃ። በልደት ቀን ለምን ይሄ ጾም ይውላል ብለው እንዲያስቡ። በዛው ምን እየተማሩ ነው? ለሌላ ማሰብን፣ ማዘንን። የልደታቸውን ቀን ጥቅም ላይ ያዋሉት። አዎ እኔ ወደዚህ ዓለም የመጣሁባት ከጨለማ ወደ ብርሃን የተገኘሁባትን ቀን አስቤ ለድሃ ምሳውን አበላሁ። በቃ ይሄን ነው የሚያስብ ያለው። በተጻፈ ሲያድግ ደግሞ ለብዙ ድሆች የሚያበላ የሆነ ለብዙ ለተቸገሩ የሚያስብ ይሆናል ማለት ነው። ይሄ ነው ወደ ቀጣይ ሲመጡ። መልካም ነገር ነው ማለማመድ ያለብን እንጂ አሁን ላይ ዝም ብሎ ቤት ላይ ዝም ብሎ ኬክ በስማቸው እያጻፈ ምን እያደረገ ዝም ብሎ አዲስ ልብስ እየገዛ እንደ እያለ ሲያሳብድ ይውላል። ታዲያ ነገ በቃ ይሄ ሲቀር በቃ ሰማይ ይነካሉ ልጆች። የሚበልጡ ደግሞ ልጆቹ ናቸው። እንግዲህ ቀጥቶ ገስጾ ማስረዳ አይችልም። ስለዚህ በዚህ ሰዓት በቃ አላስፈላጊ ወጪዎችን ያወጣል።